የእግዚአብሔር መልአክ እንደሆነ የምናውቀው መጀመሪያ በምኑ ነው ቢባል፣ በእኔ ለዛ ነው። ቅዱስ ባስልዮስ ዘቂሳርያ ምን ይላል? እግዚአብሔር በሰው ላይ በሶስት መንገድ ይሰራ ሰረ ጫማ የሚሰራው በጥንት ጊዜ ላይ ከሞተ የእንስሳት ቆዳ። ጫማህን አውልቅ እያለው ያለው የሞተስ ጫማ። ስንት ጫማ ያረግሽ ቢባል እኮ ከሀያ ያበልጥ የሚያደረገች ደርድረዋለች። አንድ ሰው እስኪ አስቡት፣ አምስት ስድስት ጫማ ደራረቤ ባረግ እብድኔ ጤነኛ ነው የምትሉት? ከላፍተን የምናያቸው ነገሮች በሙሉ ቀጥታ ወደ ቅድስና አትውሰደው። መናፍስትን ሁሉ መርምሩ። በሕልም የምትታመን ከሆነ ራሱ ሰይጣን በሕልም ይጥላል። በጉልበት የምትታመን ከሆነ ራሱ ሰይጣን በጉልበት ይጥላል። ስለዚህ የምታየውን ነገር እንደ ፍላጎት አተርጉመው። መጀመሪያ መናፍስትን ሁሉ ምን አድርጓል? መርምሯል። ስለዚህ እየመረመረ ነው። ሰይፍ ይዞ ቆሞ እየተመለከተው የእግዚአብሔር መልአክ ነው ብሎ ዝም ብሎ አልሰገደለትም። ማን ይሁን ምን ይሁን መጀመሪያ ጠየቀ። አንተ ከማን ወገን ነህ? ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ? እያጣራ ነው። ክርስቲያን መመርመር አለበት። የሚሰማውን ነገር በሙሉ እንዲሁ ዝም ብሎ ያስገባ፣ የሚያየውን ነገር በሙሉ እንዲሁ ዝም ብሎ አያምንም። የሚናገረውን ነገር በሙሉ መሰብሰብ አለበት። ዛሬ በአረፋችን በአይናችን በጆሮአችን በመላ ሰውነት ዋሳቶቻችን እምነት አትሉት ሞኝነት። ስንት በሰበዝ እኮ ነው ለጠላትም የምንመቸው። የምናየውን መጠንቀቅ አለብን። የምንሰማውን መጠንቀቅ አለብን። በአይኖቻችሁ የምታዩት ህሊናችሁን የሚያርፍ ነው። በጆሮአችሁ የምትሰሙት ልቡናችሁ ውስጥ የሚቀረጽ ነው። ሰው ያላየውን አይኖርም፣ ያላዳመጠውን ለመስራት አይሞክርም። የሰማናቸው ብዙ የጦርነት ወሬዎች እኛን በቀለኛ ያረጉን ክርስቲያኖች ያየናቸው ብዙ መሃቶች እኛን ራሳችንን አጥፊ ወደ መሆን ደረጃ እየለወጡን ነው። መጠንቀቅ አለብን። ይህንን መሰብሰብ አለብን። የምናየውን የምንሰማውን ነገር በሙሉ በደም አድርገን ለመተርጎም መቀመጥ መማር ይጠበቅብናል። ስለዚህ ኢያሱ ጠየቀ፣ ከማን ወገን ነህ? ከእኛ ነፈ ከጠላቶቻችን ወገና ያ ተመዞ ሲመለከተው የነበረው ወታደር የተባለው መላክን ምን ብሎ መለሰለት? እኔ ከአንተም ከእነሱም ወገን አለው። የእግዚአብሔር የሰራዊቱ አለቃነኛል። በጣም የሚገርም እኮ ነው። ኢያሱ ሲጀመር የሚያመልከው ማን ነው? ፈጣሪ ያለ ማን ነው የሚያመልከው? ስለዚህ ኢያሱ ከማን ጋር ነው ሲጀመር? ራሱ ከእግዚአብሔር ጋር ለምንድን ነው ታዲያ እግዚአብሔር መልአክ፣ ከአንተም ጋር አይደለም እ ከእነሱም ጋር አይደለም፣ እኔ ማን የሰራዊቱ አለቃነኛል እያለው ሲለው እኮ ነው ባህሪ ተመልክተው በሰው አምሳል ስለተገለጥኩ ሰው ነኝ ብለ አቱ ሰደኝ ጋር አይደለም። በተፈጥሮ ካንተ ለያለው በስራ ከነሱ ለያለሁ። እኔ የማነ ሰራዊቱ አለቃነኛ ነኝ፣ የእግዚአብሔር ሰራዊቱ አለቃ አያቹሁ፣ አይገርማችሁም? ቅዱሳን መላእክት፣ ስለዚህ በእምነት እኛን ሊመስሉን ይችላሉ፣ በተፈጥሮ ግን ከእኛ ይለያሉ። እኛ የሚያዝ የሚጨበጥ ሥጋ አለን፣ እነሱ ግን የማይዳሰሱ ረቂቃን ናቸው። እኛ በአይነ ሥጋ እርስ በርስ እንተያያለን፣ እነሱን ግን በአይነ ሥጋ ማየት አንችልም። ረቂቅ የሆነውን ምስጢር ማየት እንድንችል እግዚአብሔር አይናችንን ካልከፈተልን በቀር እግዚአብሔር የሁላችንን አይን ይክፈትልን። ያንን ነው እሱ ያስተማራል። እኔ የሰራዊቱ አለቃ የእግዚአብሔር ሰራዊት ነኝ አለ። ቀጠል እናድን። ምን አለው? የቆምክበት ስፍራ የተቀደሰች ናትና። ምን አወሪያውን የዛን ጊዜ ላይ ኢያሱ ወድቆ ሰገደ። አሁን እያናገረው ያለው አሁን እያዋራው ያለው ማን እንደሆነ አላወቀም። ክርስቲያኖች፣ እስኪ ጥያቄ ልጠይቃችሁ። አሁን እዚህ ጋር ለሁላችንም ማለት ነው የሆነ መልአክ ቢገለጥልን መልአክ መሆኑን የምታውቁት በምንድን ነው? መልሱ እንጂ አላውቅም ማለት እኮ አንድ ነገር ነው። መልአክ መሆኑ በምን ማወቅ እንችላለን? እ የፈጣሪ ያለ እናንተ እግዚአብሔር አንደበታችሁ የሚፈትላችሁ አሜን አራሚን ይላሉ። እንደው ተከፍቷል እኮ መመለስ ነው የሚያጋጣችሁ እዚህ ጋር ቢገለጥ የሆነ መልአክ እያልኳችሁ ቆሉ፣ ሁላችንም መልአክ መሆኑ የእግዚአብሔር የሠራዊቱ አለቃ መሆኑ በምን እናውቃለን? እሺ የሚካኤል እዚህ ጋር ፊት ለፊታችሁ ቆመ? እሱ መሆኑን በምን እናውቃለን? እህ ሲጀመር ሚካኤል መሆኑን የምናውቀው ሚካኤል ሁሌ ኃጢአተኞች ባሉበት ቦታ ላይ የሚቆሙ ሊያማልድ? እንደው ሩቅ ባትሄዱም እርሱ መሆኑን መጀመሪያ ማወቅ የምንችለው እንደኛ አይነት ኃጢአተኞቹ ሊያስምረን ሊያስመረን ካልሆነ እንዴት ሊቀርበን ይችላል? ጽድቅ ስራ ኖሮ ነው፣ ብቻ አይጠጋም። ከእሱ ውጪ ግን ብታዩት የእግዚአብሔር መልአክ እንደሆነ የምናውቀው መጀመሪያ በመሆኑ ይባል በንግግሩ ነው። በምኑ? አፎሚያ ሊያሳስታት የመጣውን ሰይጣን መጀመሪያ እጁ ላይ ያለውን መስቀል ከመያቷ በፊት በንግግሩ ነው ያወቀችው በሚያወራው ወሬ ንጽህናዋን ጠብቃ ቅድስናዋን ጠብቃ ለምን ትኖሪ ያለች ሲላት፣ በንግግሩ አወቀች። ዛሬኛ በንግግራችን እንኳን እርስ በስኳ እንተዋወቅም። ታውቃላችሁ። እንደው እግዚአብሔር ይስጣትች ቤተ ክርስቲያን እውነቴ እንምላችሁ ማተብ ሰታ ነጠላ ሰታ ክርስቲያን መሆናችንን እንንመሰከር አረገችን እንጂ አሁን እኔና እናንተ ነጠላውንና ማህተቡን አውልቀነ ክርስቲያን መሆናችንን ሰው በምናችን ያውቀ በሐሳባችን እንዳትሉ ከአሕዛብ የከፋል። በንግግራችን እንዳትሉ እንደኛ ተሳዳቢ ማናለ። በሥራችን እንዳትሉ እንደኛ የረከሰ ማናለ። መልሱ እንጂ ማንም የለም ማንም የለም ተፋጠኞቹ ግን አያችሁት? ኢያሱ በንግግሩ የእግዚአብሔርን መልአክ አወቀው። ሰው በንግግሩ ይታወቃል ማለት ነው። ለዛ ነው ቅዱስ ባስልዮስ ዘቂሳርያ ምን ይላል? እግዚአብሔር በሰው ላይ በሶስት መንገድ ይሰራል ሐሳቡን ቀድሶ አንድ፣ አንደበቱን ባርኮ፣ ስራውንም ጭምር ደግሞ አከናውኖ ነው። የእግዚአብሔር መልአክ ሐሳቡ የተቀደሰ ነው። የእግዚአብሔር መልአክ ንግግሩን ጭምር የተከናወነ ነው። በንግግሩ ኢያሱ የቆመው ማን እንደሆነ እንዳወቀው ሁሉ እኛ ሚካኤልን በምን ታውቁላችሁ? ብለው በንግግሩ እናውቀዋለን። ሊያስምረን፣ ሊለምንልን ከፊት ለፊታችን ቆሞ መሻገር ያቃተንን ሊያሻግረን የሚመጣው እሱ ካልሆነ ማን ሊሆን ይችላል? እሱ በንግግሩ እናውቀዋለን። ሚካኤል ሲናገር ምንድነው ያለው? የቆምክበት ስፍራ የተቀደሰች ናትና ምንህን አውልቅ? ያለው ጫማህን አውልቅ። የቆመው እኮ ሚካኤል አይገርማችሁም? የአዛብ መንደር ላይ እኮ ነው። ልብ ብላችሁ አዳምጭ ባካችሁ። የእግዚአብሔር የሰራዊቱ አለቃ የተባለው ቅዱስ ሚካኤል የቆመበት ቦታ የተቀደሰ ቤተ መቅደስ አይደለም፣ ታቦተ ጽዮን ያለችበት ድንኳን አይደለም። ጠላቶቻቸው መንደር ላይ ነው የቆመው። የጠላቶች መንደር ላይ ቆሞ እሱ ስለቆመበት ብቻ ቦታው የተቀደሰው ነው። ዛሬም ቤታችን የረከሰው ሆኖ እሱ ግን ሲቆምበት ምን ያደርገዋል? ይባርከዋል፣ ይቀድሰዋል፣ ንጽህናውን ይመልስለታል። የሰገደው ለእንዲህ አይነቱ መልአክ ነው። እርሱ መልአኩ ደግሞ የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቃል። ጫማ ማውለቅ ምን ማለት መሰላችሁ? ጫማ እግር ስር ያለ ነገር ነው። ሁላችንም ባዶ እግራችንን መሄድ የምንጸየፈው መሬቱ ምን ስለሆነ ነው?

ጫማው ጉዳዩ ቆሻሻ ሊከላከልበት ካደረገው ከተራው ጫማ ጋር አይደለም። ጫማህን አውልቅ እያለው የሚናገረው ለምን መሰላል? ጫማ የሚሰራው በጥንት ጊዜ ላይ ከሞተ የእንስሳት ቆዳ። ጫማህን አውልቅ እያለው ያለው የሞተ ስጋዊ አስተሳሰብህን አሽቀንጥረህ ጣለው፣ ለእግዚአብሔር አይስማማም ብያለሁ። አሁን ዛሬ ለቅዱስ ሚካኤል የማንስማማው ልጆቹ ተብለን ተጠርተን ሳለን አቤት አባታችሁ ነን የማይለን ለምን እንደሆነ ታውቃላችሁ? ከነጫማችን ልብልበት። የሞተ እምነት ያለን ሰዎች አሉ። የሞተ ምግባር ያለን ሰዎች አሉ። የሞተ ማንነት ያለን ሰዎች አሉ። ይሄን ሁሉ እንኳን እግዚአብሔር የእግዚአብሔር መላክ አይፈልጉ። አሁን እንቆልኝ፣ ሁለተኛስ ጫማ ምን አይነት ነው? ከሞተ የእንስሳት ቆዳ ብቻ የሚገኝ አይደለም እንዳላችሁት። ጫማ የሚወለቅበት ስፍራ ደግሞ አለ። ቤተ መቅደስ ስንገባ፣ እንዲሁም የቤተ መቅደሱ የመግቢያ በር ትእዛዝ ምንድን ነው? የቆማችሁበት ስፍራ የተቀደሰች ናትና ጫማህን አውልቅ ነው የሚለው። ስለዚህ ቤተ መቅደስ ምን ይደረጋል ማለት ነው? ጫማ ይወለቃል ማለት ነው። ጫማህን አውልቅ እያለ ያለው የሞት አስተሳሰብህን ተላቀቅ እያለው ብቻ ሳይሆን ምን እያለው መሰላችሁ? ጫማህን አውልቅ እያለው ያለው የእግዚአብሔር መልአክ ከፊት ለፊት አዲስ የሆነ ጫማ ሊሰጠ የሚችለው እንዳወለከው አይነት ሳይሆን ሌላ የተሻለ ነገር ሊሰጠ የሚችል አምላክ ስላለ እጅ ላይ ያለውን ጣለዋል። እግዚአብሔር እንደዚህ አይነት አምላክ ነው። በነገራችን ስትመጡ ከቻላችሁ ባዶ እጃችሁን እንድትመጡ ይፈልጋል። ይዛችሁት የመጣችሁት አላስለቅቅ ያላችሁ ነገር ግን ካለ እግዚአብሔር የሚላችሁ ምን መሰላችሁ፣ ጫማውን አውልቀው እኔ ሌላ ጫማ ሰጠዋል። ያሳሰበህ የያዝከው ነገር ከሆነ እሱን ተዋውና እኔ የተሻለ ያንን የሆነ ነገር እሰጥሃለሁ። ኢያሱ እኮ ለዛ ነው ጫማውን አውልቆ እግዚአብሔርን መልአክ አነጋገረ። በኋላ መልሶ ያወለቀውን ምን እንዲያረጋ ጫማውን ያረገው፣ ግን ልቡ ተለውጦ ነበር። ልቡ ተስተካክሎ ነበረ። የሞተውን ነገር አራቀለት፤ አዲስ የሆነውን ነገር ደግሞ በውስጡ ተከለበት የእግዚአብሔር መልአክ። ሶስተኛ የቆምክባት ስፍራ የተቀደሰች ናትና ጫማህን አውልቅ እያለ ያዘው የነበረው ቅዱስ ሚካኤል የእግዚአብሔር መልአክ ለምን መሰላችሁ? ፊት ለፊቱ ቆሞ ያነጋግረውና ያወራው የነበረው የእግዚአብሔርን መልአክ ብቻ ሳይሆን በእግዚአብሔር መልአክ ላይ አድሮም ጭምር የሚናገረውን እግዚአብሔር ነው። በመላእክት ላይ አድሮ ነፃ የሚያወጣን በመላእክት ላይ አድሮ ስራን የሚሰራ አንዱ አምላካችን ማን እግዚአብሔር ነው። ጫማህን አውልቅ እያለው ያለው ለመላእኩ ክብር ብቻ ሳይሆን ለማንም ክብር ጭምር፣ ለእግዚአብሔርም ክብርም ጭምር የማይስማማውን ነገር በሙሉ አርቃለሁ እነት ለመናገር ክርስቲያኖች ዛሬ ባለንበት ዘመን ላይ ለእግዚአብሔርም ለቅዱሳንም የማይስማማ ብዙ ያደረግናቸው ጫማዎች አሉ። ዘረኝነታችን ጎጠኝነታችን፣ በቀለኝነታችን፣ ጭካኔያችን፣ ክፋታችን ይሄ ሁሉ ጫማ ነው። አንድ ሰው አንድ ጫማ እኮ ነው የሚያደርገው። ምናልባት የእኛ ነፍስ ጫማ ስንት ጫማ ያደረግች ቢባል እኮ ከሀያ በልጥ የሚያደርገች ደርድረዋለች። አንድ ሰው እስኪ አስቡት፣ አምስት ስድስት ጫማ ደራረቤ ባረግ እብድ ነኝ ጤነኛ ነኝ የምትሉት የምትት፣ ኧረ እንደው እግዚአብሔር ይስጦት አባታችን እድሜ ጤና ይስጦት። እውነት ሌላ ምን ይባላል? ሌሎቻችሁ ጤነኛ የምትሉኝ የምትመሱት ዝም ስትሉት አርባ ጫማ ደብድሬ ብታዩ ኛም ዋል እንደዚህ ሰውዬ አንድ ገር መች የሚችለው ስንት ጫማ? አንድ ጫማ ነው። እኛ ግን ብዙ የሞተ ጫማ ተሸክመናል። ተሽክመናል እያልኳችሁ እኮ ግን እራሳችሁን ስታውቁት። ያው እንግዲህ ሁላችንም ብዙ ጫማ ስላደረግን ጤነኞች እንመስላለን። ያው እብድ መንደር እኮ ሁሉም እብድ ነው አይባባልም። ታውቃላችሁ እንጦንስ፣ ምን ብሎ ይናገራል? የዘመኑ ፍጻሜ ላይ ሁሉም እንደ እብድ ያደርገዋል ይላል። እየሰማችሁ ሁሉም እንደ እብድ ያደርገዋል። እውነተኛው እብድ፣ ጤነኛ የሆነው ሰው የሚሆንበት ጊዜ ይመጣል። እየሰማችሁ ጤነኛው ጤነኛ ሆኖ እብዶቹን ሊለይ ሲገባ፣ እብዶቹ ተሰብስቦ ጤነኛውን አንተ እብድ ነው ይሉታል። እነሱን ስላልመሰለ ማለት ነው። እኛው ሁላችንም እርስ በርስ እንተያይ። ጤነኛ ምን መስለው ሁላችንም እንስለው ነው ጤና ስለሌለም ጤነኛ ሰው ከኛ መካከል ቢመጣ ምናልባት እሱም ነው አንተ ችግር አለብህ። ምን ስላልመሰለን እኛን ሆኖ ስላልተገኘ ማለት ነው። ስለዚህ እግዚአብሔር የማይስማማ ለእግዚአብሔር መልአክም ጭምር የማይደረግ ነገር ነው። የእግዚአብሔርን መልአክ ክብሩን ለማክበር ዛሬ በሌሊቱ በማኅሌት ስናድር ነገ በክብረ በዓሉ በነግህ በቅዳሴው ስንገኝ ክርስቲያኖች፣ ሰውነታችን ብቻ ሳይሆን ለእኛ የማይጠቅመውን በጣም ብዙ ነገሩን ምጭኖር አራግፈን ነው መግባት ያለብን። ሰውነታችንማ ስንቴ ሚካኤልን ባአላከበረ በየወሩ እየመጣሊሆን በየቀኑ እየተመላለሰው እግዚአብሔር የማይለውጥ አምላክ ሆኖ ቅዱስ ሚካኤል ታሪክ የማይሰራ መልአክ ሆኖ አይደለም። እኛ ግን ለመለወጥ ተዘጋጅተን ለመስተካከል ለመስተካከል መሆንን ስላልመጣም ስለዚህ እግሮቻችን ላይ ያለ ለእግዚአብሔር የማይስማመውን ጫማ በሙሉ እንድናወልቅ አምላካችን ይርዳል። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።